ሰላም ጤና ጥልን ተመልካቾቻችን፣ እንደምንቆያችሁ ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት የወጥ ቤት እቃዎችን አይነታቸውንም፣ ዋጋቸውንም የት ማግኘት እንደሚችሉ በዛሬ ፕሮግራማችን የምናስቀኛቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው መገናኛ ስሪ ህንፃ ግራውንድ ፍሎር ላይ በሚገኘው አምነን ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት የወጥ ቤት እቃዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነሽ? ሰላም ደህና ነሽ? እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ቤታችንም አስታውቂያለን። አምነን ኤሌክትሮኒክስ ነው። መገናኛ ስሪ ሲቲሞል ያለው የኤሌክትሮኒክስ ሱቅ ነው። እኛም እንግዲህ ከዚያ ፊት መተን እንግዲህ ተመልክተን ነበር። ዛሬ ደግሞ ፎከስ የምናደርግበት እንግዲህ የወጥ ቤት እቃዎች ላይ ነው። ነገር ግን እናንተ ጋር በጣም በርካታ የሆኑ ኤሌክትሮኒክስ ማቴሪያሎች ስለሚገኘው እነሱም በተወሰነ ሜንሽን አርግ አሉ። የተለያዩ የኪችን እቃዎች አሉ። ቦርደርም ከስተመሪዎች ካዘዙ እናመጣለን። ሁሉም ማዘዝ ይችላሉ። ቲቪ፣ ውሃ ማጣሪያዎች፣ ኦቭን፣ ስታንዶች፣ ዋሽንግ ማሽን፣ ፍሪጆች፣ የዳቦ ወክል መስሪያ ብዙ ስፒከሮች፣ ይህን ኤሌክትሮኒክስ እዚህ ያገኛሉ። እንደነገርኩች እኛ ፎከስ የምናደርግበት ዛሬ የወጥ ቤት እቃዎች ላይ ስለሆነ፣ እናንተ ለዚህ ጌት ነው የምታመጧቸው? ከውጭ ነው የምናስመጣቸው። ዋስትናቸውስ ምን ያክል ነው? ዋስትና እንደየእቃው ታይፕ ነው የምንሰጠው። ብዙ ጊዜ አነስተኛ እቃዎች ስለሆኑ እንደ እቃው ታይፕ ነው ዋስትና የምንሰጥበት። እንግዲህ ተወሰኑትን ለተመልካቾቻችን እያሳየን አይነታቸውን፣ ዋጋቸውን፣ አገልግሎታቸውንም ጭምር ደግሞ ብናሳያቸው ሙር ግልጽ ይሆናል ብዬ አስባለሁ። እና ከማየት እንጀምር። ከዚህኛው ጀምር እና አገልግሎቱ እንዲሁም ደግሞ ማየት ነው ዋጋውስ ምን ያክል የሚለውን ነገር እናንሳኛው የሆቢ ሎቢ ሽንኩርት መፍጫ ነው አራት ሊትር፣ ዋጋው ደግሞ ሶስት ሺ ዘጠኝ መቶ ሽንኩርት ብቻ ነው የሚፈጫው። ማክሲመም ሌቭል ድረስ አድርገሽ መጠቀም ትችያለሽ። አጠቃቀሙ ቀላል ነው ወይስ ቀላል ነው። ሌሎች ደግሞ ተመሳሳይ ብራንድ ሆኖ ሌሎች አክሰሰሪዎች ባሉት ራሱ ብራንድ ደግሞ አራት ሺህ አምስት መቶ ብር ነው የሚሸጠው። ስለዚህ ይሄ ሽንኩርትም ስጋም ደግሞ መፍጨት የሚችል ነው ማለት ነው። ስጋም ማክሲመም ላይ ብላለው መፍጨት ይቻላል። አሁን እነዚህ ለቤት ይመስለኛል የምንጠቀምባቸው እና ለስራ ቦታ መጠቀም እንችላለን ወይስ ደግሞ ከዚህ ከፍ ያሉ ሊሆን ይመረጣል? ለስራ ቦታ ያው ብዛት የምትፈጭበት ሞር ድፍን ሽንኩርት ለመፍጨት ከፈለግ አለ ሌላ አይነት እነዚህም ግን ለስራ ይሆናሉ መጠቀም ትችያለሽ አነሳነስ አድርገው ተከጥፎ ቢከተት በደምብ ይፈጫዋል በደምብ ይፈጫል ይህ ከጎን የምታየው ስድስት ሊትር ነው አይነት አላቸው እነዚህኛው ሁለት አይነት ደረጃ ነው ያለው አንዱ ባለ አምስት ሺ አምስት መቶ ነው በዚህኛው ታይፕ ያለው ደግሞ ሽንኩርት መፍጫ ስጋ ማክሲመም ሌቪል አድርገሽ በሶስት ደረጃ መፍጨት ትችያለሽ ፕራይሱ ሰባት ሺ ስምንት መቶ ብር ነው ይሄኛው ስለዚህ ከዚህኛው የሚለየው በምንድን ነው ሊትሩም ከፍ ይላል፣ ጉልበቱም ከፍ ይላል። ዱሬብሊቲ ያለው አልካፍ ኢና ደግሞ እዛም ከላይ የምንመለከትባቸው መለከተባቸው እንደዚህ ድፍን ሽንኩርቶች የሚፈጭ ይፈጭራ ያኛው ላይ ያለው ድፍን ሽንኩርት የሚፈጭ ነው። እሱ አሪፍ እቃ ነው። ያኛው ሙሉ ለሙሉ ድፍን ሽንኩርት አስገብተሽ ከስር በቃ ገድብሽ መቀበል ብቻ ነው መቀበል ብቻ ነው። እስከ ምን ያክል ይፈጫል? ለምሳሌ እና ጊዜ እንደዚህ አይነት ነገሮችን ለስራ ቦታ ነው ብዙ ጊዜ የምንጠቀምባቸው አይደለ? ስለዚህ እስከምን ያክል ሙሉ ቀን ቢሰራ ማይደክም እቃ ነው። ጅንጉርቱ የሚፈጨው ሙሉ ቀን ቢሰራ ማይደክም እቃ ነው። ስለዚህ በዛ ጉዳይ ምንም ጥርጣሬ አይገባችሁ። በደንብ ሙሉ ቀን መጠቀም ይችላሉ። በደም ሌሎች ደግሞ ሌሎች እነዚህ የሚታያቸው እዚህ ጋር ትራንስፓረንት የሆኑ ቦይለሮች አሉ። እንደ ከስተመሩ ምርጫ ነው። ትራንስፓረንት የሚፈልግ እነዚህ ጉልበታቸው ከፍ ያለ ነው በእነዚህኞቹ ደግሞ አለ። ይህንን የማይፈልግ ደግሞ በእነዚህኞቹ አማራጭ መጠቀም ይችላል። በሚፈልጉት ብራንድ ሁሉንም አናቀርባለን ያው ትራንስፓረንት የሆነና ያልሆነ ያልሽኝ እና ያን ያክል ግን የፈጠረው ለውጥ የለም። ማስፈረንስ የላቸውም። ይኸኛው ሲፈላ ታይዋለሽ፣ ያኛው ደግሞ አታዩም። ግን ሁለቱም እራሱ ሎክ ያደርጋል። ቦይለሮቹ ከፈላ በኋላ ይዘጋል ይዘጋል። ከምን ያክል ነው ዋጋቸ ዋጋ? ቦይለሮቹ ከአንድ ሺ ስምንት መቶ ብር እስከ ሁለት ሺ አምስት መቶ ነው የዋጋ ሬንጃቸው የተለያየ አይነት ታይፕ ስላላቸው ከሺህ ስምንት መቶ እስከ 2500 ነው የቦይለሮች የዋጋ ሬንጅ። አሁን እዚህ በትራንስፓራንቶቹ ሳይዝ አላቸው አለ ትንሽ የአምስት እና የስምንት ሊትር ከፍ ካፓሲቲያቸው ከፍ የሚል አሉ። ሌሎች ደግሞ እዛ ጋ የተለያዩ የጁስ መፍጫዎች አሉና እነሱን ደግሞ እንመልከታቸው። የጁስ መፍጫዎች አሉ። አዎ ያው እነዚህ ጋር ከአንድ ብሌንደር ጀምሮ አለ፣ በቻርጀር የሚሰራ አለ። ሌላ ደግሞ አንድ ጆግና አንድ ቡና ያለው አለ። ሁለት ጆግና አንድ ቡና ያላቸው አሉ። ባለ ሁለት ቡና አንዱን ለቅመም መጠቀም ይቻላል። አንድ ጆግ ያላቸው የቡና መፍጫዎች አሉ። ያው ጀነራሊ ይለያየርና ላይ ደግሞ የምታየው ሙሉ ሴት አለ ፉድ ፕሮሰሰር። ከዛ ደግሞ ከፍ ሲል ልጣጩ ለብቻ ጁስ ለብቻ የሚያደርጉ የጁስ መፍጫዎች አሉ። አሁን ላይ ደም ተዘምነዋል ማለት ነው። አሪፍ የጁስ መፍጫዎች አሉ። ያው ከስተመር በምርጫው መውሰድ ይችላል። የዋጋ ሬንጃቸው ከአንድ ሺ ሶስት መቶ ብር ጀምሮ እስከ አስራ አራት ሺ አምስት መቶ ብር ድረስ የጁስ መፍጫ ይመስለኛል ፓኬጅ ነው ሚሰሩ። ልጣጩ ለብቻ ጁስ ለብቻ የሚያደርገዋለ የሊትር ልዩነት አላቸው ባለ አስራ ሶስት ሺህ ብርም አለ። ፉድ ፕሮሰሰሮቹ አስር ሺህ ሶስት መቶ ዘጠኝ ሺህ አምስት መቶ ነው የሚሸጡት። ስለዚህ እነዚህን አሁን ከስንት ጀምሮ እስከ ስንት ማግኘት ይችላሉ? ከአንድ ሺህ ሶስት መቶ እስከ 14500 ብር ድረስ ማግኘት ይችላል ኮስተመሮቻችን መልካም ሌሎች ደግሞ ከላይ የተለያዩ አይነት ቡና መፍጫዎችም ዘጋ ይታዩኛል እና እነሱንም ጠቀል አድርግሽ ትኛል እዛ ያለው አንዱ ኒማ ነው ቡና ለብቻው ያለው አለ ሌላኛው ኒማ ደግሞ በሌላ ሞዴል ከላይ ያለችው ግላስ ምትመስለው እሷ ለጁስ ነው ምትሆንሽ ጁስ ትፈጭባታለሽ አነስተኛ ከታች ደግሞ ቡናና አነስተኛ ቅመም። እነዚህኞቹ ግን ከመቶ ግራም ጀምሮ እስከ መጨረሻው ግራም ድረስ ለስራም የሚፈልግ ካለ እነዚህ ኮፊ ግራይንደሮቹ አሉ። ሁሉም በሚፈልገው ግራም ማዘዝ ይችላል። ስለዚህ እነዚህ ለስራ ደግሞ ቢሆን ቢፈልጓቸው ደግሞ እነዚህ የሚገኛሉ ማለት ነው። ዋጋቸውስ ምን ያክል ነው? ለምሳሌ ከነዛን ጀምርና አነስ ከሚሉት ቅድም የነገርሽኝ ነበር ጁስም ይፈጫል ቡናም ይፈጫል ብለሻል። ከሱ ፕራይሲን ጀምርና እነዚህን ማጠቃለች ተነግርናል። እነዛ ፊትለፊት የሚታያቸው በእነሱ ባለ አንድ ሺ ስምንት መቶ አለ፣ ባለ ሁለት ሺ አምስት መቶ አለ። ኮፊ ግራይንደሮቹ ደግሞ እዚህ የምታያቸው አሉ፣ ከመቶ ግራም ጀምሯል። እነሱ ደግሞ ከሶስት ሺህ ብር እስከ ሀያ አንድ ሺህ ብር ድረስ አለ። የተለያየ ግራም ልዩነት ስላለ ለስራ የሚፈልጉ ከፍ ያለውን ይወስዳሉ። ለቤት የሚፈልጉ ደግሞ ይህንን መጠቀም ይችላሉ። መልካም። እዚህ ደግሞ ያሉት ማሽን አይነቶች ምን አይነት ናቸው? ለምን አገልግሎት እንጠቀምባቸዋለን? የቡና ማፍያዎች ናቸው። ለኦፊስም ይሆናል ለቤትሽም ቀለል ያለ ቀለል አድርገሽ ቡና አነስተኛ ለማፍላት ከስድስት እስከ አስራ ሁለት ሲኒ ድረስ የሚይዙ የቡና ማፍያዎች ናቸው። ዋጋቸውስ ምን ያክል ነው? ዋጋ ባለ ሁለት ሺ ስምንት መቶ አለ አራት ሺ አምስት መቶ አለ እስከ ስድስት ሺ አምስት መቶ ብር ድረስ ነው የዋጋ ሬንጁ። ስለዚህ ዋጋው የወጣለት በሳይዙ ነው። ወይስ ደግሞ ሌላ አዲሽናል የሚጨምራቸው ፐርፐዞች አሉት። አዲሽናል ፐርፐዝ ያላቸው አሉ። ሁለተኛ እቃው ስትጠቀሚ፣ ሌላ ደግሞ የሚይዙት የሲኒ መጠን አለ። ባለ ስድስት ሲኒ አለ፣ ባለ አስራ ሁለት ሲኒ አለ። የሲኒው ካፓሲቲ እሱም ልዩነት አለው። ስለዚህ ከስንት ጀምሮ እስከ ስንት እናርገው? ከሁለት ሺህ ስምንት መቶ እስከ ስድስት ሺህ አምስት መቶ ብር ድረስ። ሌሎች ደግሞ የተለያዩ አይነት ትጠቀሙ የተለያዩ አይነት ማሽኖች አሉ። እነሱን ካውያዎች አሉ ያው ብዙ አይነት ካውያን ያለው በእርግጥ የቁም ስ የሚፈልጉ ለልብስ ቤት ምናምን ወይ ለቤት የሚፈልግ ከስተማር እሱም ማዘዝ ይችላል። እነዚህ ደግሞ ፊትለፊት የምታያቸው አሉ። ኖርማሊ ቤትሽ ውስጥ መጠቀም ትችያለሽ። ለስራ ይሆናሉ ጉልበታቸው ከፍተኛ ስለሆነ፣ ያው መርጣን ነው ብዙ ጊዜ የምናቀርበው። ከጎን ያለችው እቃ ደግሞ የእንቁላል መቀቂያ ናት። እንቁላል መቀቂያ ነቻችን ውስጥ ሆኖ በቀቀው ራሱ በስቲም እንቁላል ይቀቅልልሻል እሱ አሪፍ እቃ ነው። ምን ያክል ነው ዋቀው? ሲንኳል መቀያ አንድ ሺ ስምንት መቶ ከውያዎች ስንት ብር ናቸው? ከውያዎቹ ደግሞ ከሶስት ሺህ ብር እስከ አራት ሺህ አምስት መቶ ብር ድረስ ነው እንደየ አይነታቸው ማለት ነው። እንደየ አይነቱ ይለያያል። እዛ ጋር የምታየው በሳዮና ብራንድ፣ በሌሎች ብራንዶችም አሉ። የቡና መቆያ ነው ሰባት መቶ ሃምሳ ግራም ባለ ስምንት መቶ ዋት አሪፍ የቡና መቆያ ነው። ለስራ የሚፈልጉ ቡና ጠጡ፣ ስራ ምናምን የሚሰሩ ብዙ ጊዜ ይፈልጉታል። ዋጋው ደግሞ ሰባት ሺ ስምንት መቶ ወር ነው። አሁን ግን ቡና በትክክል በኩል አይነት መጠን፣ ያው ብዙ ጊዜ የተለመደው በእጃችን መቁላት ነው። አሁን በማሽን ሲሆን ደግሞ ራሱ እኩል በኩል መጠን መቁላት ይችላል። እንዲሁም ደግሞ ምን ያክል እሳይዝ ያለው ቡና መቁላት ይችላል ግራም አላቸው። ሰባት መቶ ሀምሳ ግራም ነው። ይሄ እቃው ፊት ለፊት የምታየው የሚያንስም አለ ከፍተኛም አለ። ይሄኛው ያው ሞዴሬቱ ነው የመጣ እቃ ነው። ቡናውን ደግሞ የሚቆላልሽ ከሶስት እስከ አራት አይነት ደረጃ ነው። የራሱ ቴምፕሬቸር መለኪያ ያለው አጀስት አረጊዋለሽ በምትፈልጊው የከለር ታይፕ ብሎ የሚፈጭ የሚቆላልሽ ስድስት የሚደረግበት ፓርት አለው ማለት ነው። አለው ፊት ለፊት አጀስት አርገሽ ትሰጪዋለሽ። አንድ ወደ ቀኝ አንድ ወደ ግራ የተሽከረከረ ይቆላልሻል። መልካም ዋጋው ምን ያክል ነው? ዋጋ ሰባት ሺህ ስምንት መቶ ሰባት ሺህ ስምንት መቶ መልካም ሌሎች ደግሞ እዚጋ የተለያየ አይነት የችፕስ መስሪያ አለና እሱ እንደማይነቱ ንገር ይሄኛው በሚዊ ብራንድ ነው። ሌላ በነኒም አለ። ያው በብራንድ ብዙ አይነት ታይፕ ብራንዶች አሉ። ያው ቴምፕሬቸሩን እዚህ ጋር ማጀስ ታደርጊ ያለሽ የራሱ ታይመር ያለው አሪፍ የቺፕስ መስሪያ ነው። አራት ነጥብ ስድስት ሊትር ነው። ዋጋው አምስት ሺህ አምስት መቶ ብር። ብዙን ጊዜ መጠቀም ይቻላል አይደለ? ይሄን አንዴ እንትን። ይሄ ስቴንለስ ስቲል ነው። ምንም አይነት መዛግ የለበትም። መዛግ የለበትም። ያው ቺፕስ ብቻ አይደለም፣ ሌሎች ነገሮች ነው መስራት የሚፈልጉ ከስተመሮች ካሉ መጠቀም ይችላሉ። አሪፍ እቃ ነው። ትንሽ ደግሞ እዚህ ጋርም ሌላ አይነት ለወጥ ቤት አስፈላጊ የሆነ ቃለ እሱንም አይነት እንመልከት። ችኛዋ ወፍል መስሪያ ነች። ይሄ ባለ አንድ ነው። ሌላ ባለ ሰባት አለ፣ ሰባት በአንድ ሰባት አይነት መቀየሪያ ያለው አለ። ይሄኛው ባለ አንዱ ነው። በቦማ ብራንድ ዋጋው አራት ሺ ስምንት መቶ ብር ነው። ሰባት በአንዱ ደግሞ እስከ ስምንት ሺ አምስት መቶ ብር ድረስ ያገኙታል። ይሄኛው የፒዛ መጋገሪያ ነው በጂፐርስ ብራንድ አርባ ሁለት ሴንቲ ነው። ከዚህ የሚያንሱ ሴንቲዎች አሉት። የሚቀንሱት ከአራት ሺ እስከ አራት ሺ ስምንት መቶ እስከ አምስት ሺ ሶስት መቶ ብር ነው። ይሄኛው ደግሞ በአርባ ሁለት ሴንቲ ስድስት ሺ አምስት መቶ ብር እዛ ጋ ደግሞ ሚኒ ኦብን ይታየኛል እና እሱ ደግሞ ይህኛው በኩምቴል ብራንድ ሚኒ ኦቭን ነው ከ30 ሊትር እስከ አምሳ ሊትር ድረስ አንዳንዴ ደግሞ ከፍ ያሉ ሊትሮችም ይመጣሉ። ሚኒ ኦቭን ነው። ስቶቭ ያለው አለ፣ ስቶቭ በሌለው አለ። ይሄኛው ስቶቭ ያለው ሚኒ ኦቭን ነው። ዋጋ ያው የተለያየ አይነት ሳይዝ ስላለው ከ10000 ብር እስከ 16500 ብር ድረስ ነው። ሚኒ ኦቭን ስቶቭ ያለው። መልካም። ውስጥ ምን ምን አይነት እቃዎች ይገኛሉ? ባለ ሁለት ባትራ ነው እና አንድ ደግሞ የስጋ መጥበሻ አለው ተጨማሪ ደግሞ አርስቶ መስራት ስለፈልጊ ያላችሁ አሉ። ግሪል ያላችሁ? አዎ። አስካ። ስለዚህ ፕራይስ ምን ስንት አልሽኝ? በዚህኛው 14500 ነው ከ10000 ብር እስከ 16500 ግን ማግኘት ይችላሉ። እንደ የብራንዳቸው ማለት ነው። አስካ። ይሄኛው የሎፍራቴሊ ብራንድ ነው። በሚኒዮብን ስቶቭ በሌለው ይሄኛው ሌላ አዲሽናል ፌቸሮች አሉት። ያው ሚኒዮብን ሲሆኑ የተለያየነ ፋንክሽን ያላቸው። ይሄኛው ሜዲን ቱርክ ነው። እቃው አሪፍ እቃ ነው። ባለ ሁለት ፓትራ ነው። ተጨማሪ ደግሞ የስጋ መጥበሻ አላቸው። ልክ ስልሳ በስልሳው ላይ ያሉት ፌቸሮች ምንም ሳይጎሉ ወደነዚህም ይመጣሉ። ዋጋው ምን ያክል ነው? ሳይዝ ሳይዝ አማራጭ አለው ዋጋ ደግሞ አስራ ሰባት ሺህ አምስት መቶ ብር። ሳይዝም ደግሞ ከዚህ ከፍ የሚልም አለ የሚያንስም ከፈለጉ አለ። ይሄኛው ማይክሮዌቭ ነው በሚዲያ ብራንድ በእነ ኤልጂ አለ በሌሎች ብራንዶች ማግኘት ይችላሉ። ይሄ ሀያ ሊትር ነው ካፓሲቲው። ያው ምግብ ማሞቅ ነው ዋና ስራው። ብዙ ሰዎች ይፈልጉታል። ሊትራቸው ሀያ ስምንት ምናምን የሚፈልጉ ካሉ ከዛም በላይ አሉ፣ እናቀርባለን። ይሄ ሀያ ሊትር ነው። ይሄኛው በሚዲያ ሀያ ሊትር ነው ካፓሲቲ። ስለዚህ ከፍም ቢድም ለዝቀነ አለ በሁለቱም አማራጭ እናቀርባለን። ደሞ ደግሞ የዳቦ መጋገር አለና ሲል ደግሞ በጣም ላይ እንመልከት። ይህኛው በኮምቴል ብራንድ የዳቦ መጋገሪያ ነው። ስድስት ኪሎ ካፓሲቲ ያለው ባለ ሶስት ፓትራ ነው። ሌሎች በነ ኮሳን አለ ብዙ አይነት የዳቦ መጋገሪያ አለ። ባለ አራት ኪሎም አለ ባለ ስድስትም አለ። ያው የአራቶቹን ዋጋቸው ከአስራ ሁለት ሺ እስከ አስራ አራት ሺ አምስት መቶ ከፍ ሲል ደግሞ እስከ አስራ ስድስት ሺ አምስት መቶ ብድረስ አለ በእነዚህኞቹ ደግሞ ከ18 ሺህ ብር እስከ 22 ሺህ ብር ድረስ አለ። ሬንጁ በውስጡስ ምን ያክል ኪሎ መግዳ በውስጥ መጋገር ይችላል? ይህኛው ይሄኛው ስድስት ኪሎ ነው የሚጋግረው። ዋጋው አስራ ስድስት ሺህ አምስት መቶ ነው። ከዛ የቀነት ግን በራሱ መጋገር ይችላል። ለምሳሌ ስድስት ኪሎ ያልሽኝ አራት ኪሎ መጋገር ይችላል። ፓትራ ናልባት አነስ ማለት ነው አለው። ሶስት ፓትራን ያለው ባለ ስድስት ኪሎ አለው ባለ አራት አለው ባለ ሁለት አለው። ስለዚህ ሶስቱንም አይነት አማራጮች ያሉት ኪሎ መጋገር ይችላል ይችላል መጋገር ይችላል። አሪፍ እቃ ነው። በቀላሉም ደግሞ እጅስ መደረግ ይችላል ይችላል። ቴምፕሬቸርም አለው ታይመርም አለው። ራሳቸው አጅስ አድርገው መጠቀም ይችላል። ከዚህ ደግሞ ከፍ ያለ አሁን ለምሳሌ ለስራ ቦታ፣ ከዚህም ደግሞ አነስ የሚልም ከሆነ ሳይዙም በብራንዱ ሊሆን ይችላል። አማራጮች አሉ ሰፊ በደምብ። እስካሁን አብዛኛው ሬንጅ ስድስት ኪሎ ነው። ለቤት ነው አብዛኛው ታስቦ ለስራም ስለሚሆኑ ስድስት ኪሎ ካፓሲቲ ያላቸው ነው ብዙ ጊዜ የሚፈለገው። ግን አልፎ አልፎ ይመጣሉ። እንደዚህ አይነት እቃዎች እንግዲህ እዚህ ቤት ውስጥ በጣም በርካታ የሆኑ ኤሌክትሮኒክ ማቴሪያሎች ይገኛሉ። እኛ ግን ፎከስ ያደርግንበት የወጥ ቤት እቃዎች ላይ ስለሆነ ነው። እና ተመልካቶች ግን እዚህ ሲመጡ በርካታ ነገሮች እናገኛሉ። አድራሻችን ታስቀምጭልናለች፣ ቁጥሮችም ካሉ እንዲሁም ደግሞ ምትጠቀሟቸው ሶሻል ሚዲያዎችም ካሉ ብታስቀምጭል፣ ተመልካቶቻችን ዳይሬክት እናንተን ማግኘት ስለሚችል ንገሪ። ያው የፈለጉትን እቃ ማዘዝ ይቻላል። ደሊቨሪ የሚፈልጉ እናደርሳለን። በሁሉም የሶሻል ሚዲያ ያገኙናል። ቴሌግራም ላይ ያው ወቅታዊ ዋጋ ያው ሁሉ ጊዜ የሚያገኙት ቴሌግራም ሲገቡ ነው። ዋጋቸው ስለሚለይ ዛሬ ነገር አይኖር ስለሚችል ቴሌግራም ጆይን ያድርጉ። ወቅታዊ ዋጋ እዛ ላይ እናቀርባለን። ቲክቶክም አለን አታ አምነን ኤሌክትሮኒክስ፣ ቴሌግራሙ ደግሞ አታ አምነን ኤሌክትሮኒክስ ስለሚለው ላይቭ ላይም ስለምንገኝ የገቡ መከታተል ይችላሉ። አድራሻቸውን ሰው የምንገኝበት መገናኛ ስሬም ሲቲ ሞል ግራውንድ ላይ ነው የምንገኘ ጃር ዜሮ አራት ብሎ የሚመጡ ያገኙናል። ግራውንድ ላይ እኛም እንግዲህ እዚህ መጥተው እንዲገዙ መልዕክታችን ነው። በጣም አድርጌ አመሰግናለሁ። እኔማ በዚህ በርካታ ተመልካች ባለው በዩቱብ ቻናላችን ላይ መሰን አገልግሎት ማስታዋወቅ ከፈለገው እንዲሁም ደግሞ በሚሰራቸው ቪዲዮ ላይ ድርሳቸው ማስታወቅ ከፈለጋቸው የተለያዩ ሁኔት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጅ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ሰሚት ፊጋ መስቀለኛው ጋር በሚገኘው ጉድ ላይስ ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት ወጥ ቤት እቃዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም። እንዴት ነ? ሰላም እግዚአብሔር ይመስገን ስንታወቅ እንዲሁም ደግሞ ቤታችንን ማስታወቅ። እሺ፣ ተስፋ ማኔ ይባላለሁ። ጎዶላስ ኤሌክትሮኒክስ ውስጥ ሴልስ ማን ነው፣ እና እንግዲህ ዛሬ እዚህ የመጣ ነኝ የተለያዩ አይነት የወጥ ቤት እቃዎችን አይነታቸውንም፣ ዋጋቸውን መመልከት ነው። እና በዋነኝነት ግን እናንተ ጋር ምን ምን አይነት ኤሌክትሮኒክስ እቃዎች ይገኛሉ? ያው እኛ ጋር እንደ ኤሌክትሮኒክስ ቤት ብዙ አይነት ኤሌክትሮኒክስ እቃዎች አሉ። ማለትም ከቲቪ፣ ፍሪጅ፣ ኦቨን፣ እንደገና ዋሽንግ ማሽን፣ ውሃ ማጣሪያ እና ብዙ አይነት የኤሌክትሮኒክስ እቃዎች እናገኛል ማለት ነው። መልካም ዛሬ እንግዲህ ቅደም እንደነገርኩ ፎከስ የምናደርግበት የወጥ ቤት እቃዎች ላይ ነው እና ምን አይነት የወጥ ቤት እቃዎች ይገኛሉ እናንተ ጋር? እኛ ጋ ያው የወጥ ቤት እቃዎች ላይ እንደ ጁስ መፍጫ፣ ቡና መፍጫ፣ ሽንኩርት መፍጫ የተለያዩ ሆም አፕሊያንሶች ይገኛሉ። ከዛ ውስጥም ቅድም እንደጠቀስኩልሽ ስጋ መፍጫ እንደገናም ደግሞ የተለያዩ እንትን ሚልክ ሼክ መስሪያዎችም ይገኛሉ። በኋላም ወደ ጠጋ ብለን የተለያዩ ነገሮች ምንመለከት ይሆናል። አብዛኞቹ ናንተ ኤሌክትሮኒክስ እቃዎች ላይ ምን ያክል ዋስትና አላቸው? ዋስትናቸውስ ምን ያካትተነው? ያው እኛ ጋር ብዙ አይነት ዋስትና ይኖራል። ማለትም እንደ እቃዎቹ ይለያያል። ግን አሁን እንደምናየው ለጁስ መፍጫዎች ያው ካምፓኒዎቻቸው የሚሰጡት ዋስትና ሲኖር እኛም የምንሰጥ ይሆናል። የተወሰኑትን እንግዲህ ጠጋ ብለን ደግሞ እየተመለከትን አይነታቸውን፣ አገልግሎታቸውን እንዲሁም ደግሞ ዋጋቸውን እንመልከት ይቻላል እዚህ ጋር ካሉት ስንጀምርና አይነታቸውን ደግሞ እናንሳ ይቻላል። አሁን መጀመሪያ የምናየው ሚዲያ ስጋ መፍጫ ሲሆን አሁን እነዚህ ስጋ መፍጫዎች ለስራም ለቤትም የሚሆኑ ናቸው። እንደገናም አልሙኒየም ጥርሶች ስለሆኑ በቀላሉ የሚበላሹ አደሉ። በዋስትና ደረጃ የአንድ አመት ዋስትና ሲኖራቸው እዛው ተገጣጥሞ የሚመጡ ስጋ መፍጫዎች ናቸው። ዋጋቸው 1650 ብር ነው። ይሄኛውን ለቤት ብቻ ነው የምንጠቀምበት ወይስ ለስራ ቦታ መጠቀም ይችላል? ለሁለቱም መሆን ይችላል። ሳይዙም ተለቅ ያለ ስለሆነ ለስራ መሆን ይችላል፣ ለቤት መሆን ይችላል። በቀጣይ ደግሞ የምናየው ሚዲያ ጁሰር ሲሆን ያው ይሄ ጁሰር የተለያዩ አክሰሰሪዎች አሉት። ሰቨን ኢን ዋን የሚባል ጁሰር ነው። ማለትም ሽንኩርት መፍጨት ይችላል፣ ስጋ መፍጨት ይችላል፣ እንደገናም ደግሞ ቅመማ ቅመም መፍጨት ይችላል። የተለያዩ መላወጫዎችም አሉት። ይሄ ጁሰር የስድስት ወር ዋስትና ሲኖረው ዋጋውም ደግሞ 1450 ብር። የተለያዩ ነገሮችን ሲፈጽሙ ውስጥ የሚቀየሩት ነገሮች አሉ። አሁን ለምሳሌ እዚህ ጋ እንደምናየው አሁን ከላይ ያለው የስጋ መፍጫ ሲሆን፣ እዚህ ጋር ከጎን ያለው ደግሞ የጁስ መፍጫው ነው። ይህንን እየቀያየርን አንድ ሞተር ነው ያለው። እዚህ ሞተር ላይ እየቀያየርን ብዙ ማስጠቀም ይችላል ማለት ነው። ከታች ያሉትም ደግሞ አሉ እና እነሱ እነዚህ ደግሞ ሲሆኑ ያው ስቴለስ ስቲል የሆኑ የስጋና የሽንኩርት መፍጫዎች ናቸው። አሁን ለምሳሌ ይሄኛው ሆቢሎሚ ሲሆን ባለ ሶስት መቀያየር ያለው ማለትም ከበድ ላሉ ነገሮች መካከለኛ እና ቀላል ለሚባሉ ነገሮች መፍጨት የሚችል ነው። እንደገናም ደግሞ በተጨማሪ ጥርሱ ባለ አራት ሲሆን ስጋም ሽንኩርትን መፍጨት ይችላል። እነዚህ አሁን እንትኖች ሞተራቸው እስከ አንድ ሸዋት ድረስ የመፍጨት አቅም አለው። እንደገናም ይሄ አሁን ትልቁ የሚባል ነው ማለትም ስድስት ሊትር የሆነ መፍጫት ሲሆን ዋጋው አምስት ሺ አምስት መቶ ብር ነው። ቀጣይ ያለው ደግሞ ፉርኪንግ ይባላል። እነዚህም ባለ አራት ጥርሶች ናቸው እና ደግሞ ባለሶስት የመፍጨት አቅም አለው። ይሄኛውም ከቀድሞ በሳይዝ ነው እንጂ አነስ የሚለው ስራው፣ ሁሉ ነገሩ ማቴሪያሉ ተመሳሳይ ነው። አዎ፣ አንድ አይነት ነው። አሁን በእነዚህ ሲሆን ዋጋቸው 4800 ብር ነው። ቀነስ ይችላል። አዎ አነስ ስለሚል ይሄኛውም ከቀደም ካየኖ ጋር ተመሳሳይ ብራንድና ተመሳሳይ ሳይዝ ሲኖረው ልዩነቱ የሞዴል ብቻ ነው። ይህኛው የተለየ አማራጭ አለው። ይለያል። አዎ ከዛኛው ጋር ይሄኛው ባለ አራት መፍጫ ሲኖረው የተለያዩ ሽንኩርቶችንም የተለያዩ ይሄ ካሮት ድንችም መፍጨት በደንብ ይችላል ማለት ነው። አዎ ደግሞ ሌላ ማየት መፍጫዎች አሉ። የሚዲያ አዎ። አሁን እነዚህ ሲሆኑ አሁን ከቅድም ካሳየዎሽ መፍጫ ሚዲያ ትንሽ ለየት የሚያደርገው ይሄኛው ባለ ሁለት ብቻ ነው ማለትም የቅመማ ቅመምና የጁስ መፍጫ ብቻ ነው ያለው። አሁን እንደገና ሳይዙ ማነስ ይላል ይሄኛው አራት መቶ ዋት ሲሆን የመፍጨት አቅሙ እንደገናም ደግሞ እስከ አንድ ነጥብ ከሩብ ድረስ የመፍጨት አቅም ነው ያለው ማለትም የመፍጨት አቅሙ ከቅድሙ ቀነስ ይላል ማለት ነው። ዋጋው አምስት ሺ አምስት መቶ ብር ነው። እኔ ለማየት ደግሞ የተለያየ አይነት ብራንድ ያላቸው የሳቺ ምርት ሆኑ መፍጫዎችም አሉና እነሱን ደግሞ እነ መልክ አሉ። አሁን ይሄ እዚህ ጋር የምናየው የሳቺ ምርት ባለ ሶስት መቀያየሪያ ሲኖረው እዚህ ጋር እንደምናየው ባለጠርሙስና ባለማይክ አለው ለጁስ መፍጫው እንደገናም ደግሞ እዚህ ጋር እንደምናየው የተለያየ ቅመማ ቅመም መፍጨት ይችላል። ባለ 600 ዋት ሲሆን ይሄኛው መፍጫ ቅድም ካየናቸው ትንሽ ለየት የሚያደርገው ይሄኛው ባለ መስታወትም ስላለው ነው፣ መለዋወጫ ስላለው ማለት ነው። አሁን ይሄ መፍጫ የተለያዩ ጁሶችን መፍጨት ይችላል። እንደገናም ደግሞ በሳይዝ ትንሽ ከፍ ይላል። ቅድም ካየ ነው ከአንድ ነጥብ ከሩቧ ይሄኛው ትንሽ ከፍ ያለ ስለሆነ ብዙ ብርጭቆ ሊይዝልን ይችላል ማለት ነው። የዚች የሳቺ ጁሰር ዋጋ 5700 ብር ነው። ሌላ ደግሞ ዘች ጋር የለሽንፍቱ ሌላም ነገር የሚሆን መፍጫ አለ እና እሱም ደግሞ ተጠቅሰነው ይሄኛው ያው የሚታወቅ መፍጫ ነው በጣም ብዙዎቻችን፣ ብዙ ሰው ቤት ያለ መፍጫ ነው። እንደምታዩ ባለ አምስት ጥርስ ሲሆን ዩኒቨርሳል ይባላል። ሽንኩርትም ስጋም በደንብ አድርጎ የመፍጨት አቅም አለው። እንደገናም ደግሞ ባለ ሶስት ሶኬት ነው፣ ፊው ሲስተም ነው እና በቀላሉ የሚቃጠል መፍጫ አይደለም። ይሄኛው ዩኒቨርሳል ኦሪጂናሉ ሲሆን ዋጋውም 3600 ብር ነው። ይቻላል። አሁን የምናየው ማርላክስ የሚባል ስቶቭ ነው። እንደምናየው ስቴንለስ ስቲል ሲሆን ባለሁለት ፕሌት ስቶቭ ነው። እነዚህ ስቶቮች ኪችን ካቢኔትም ላይ መቀመጥ ይችላሉ። በተጨማሪም ደግሞ ጠንካራ የሚባሉ ስቶቮች ሲሆኑ ባለፊውስ ሲስተም ናቸው። እንደገናም የተለያዩ ፈሳሽ ነገሮች ቢገነፍልባቸው በቀላሉ የሚበላሹ ስቶቮች አይደሉም። የእነዚህ ስቶቮች ዋጋ 3800 ብር ሲሆን በቀጣይ ደግሞ የምናየው ሳቺ ስቶቭ ነው። እነዚህ ስቶቮች ቅድም ካሳዮች ትንሽ ለየት የሚያደርጋቸው እነዚህ ባለ ኮይል ናቸው። ማለትም እነዚህ ሲሆኑ ትንሽ ጥንቃቄ ልናደርግላቸው ይገባል። ከቅድሞቹ በፕሌት ስላልሆኑ ቢገነፍልባቸው ምናምን ሊበላሹ ስለሚችሉ ጥንቃቄ ይፈልጋሉ። እነዚህ ሳቺ ስቶቮች ዋጋቸው 3800 ብር ነው። እሺ ይቻላል። አሁን ደግሞ በቀጣይ የምናየው ሂሃውስ ስቶቭ ሲሆን ቅድም ካሳየዎች ጋር ተመሳሳይ ነው። ስቴለስ ስቲል ናቸው። እንደገናም ደግሞ ባለ ኮይል ነው። ያው እነዚህ ስቶቭች ከቅድሙ በሳይዝ ነው አነስ የሚሉት። ሌላው ነገራቸው ተመሳሳይ ነው። በእነ ሂሃውስ ዋጋቸው 1500 ብር ነው። ቀጣይ ደግሞ ሰቨን ስታር ነው። እነዚህ ሰቨን ስታሮች ኮይል ናቸው። ባለ አንድ ነው ሳይዙም ትንሽ አነስ ያለ ነው። እነዚህ ያው ባለ ሁለት ሶኬት ሆነው ሳይዛቸው አነስ ያለ ሲሆኑ ዋጋቸው 1300 ብር ነው። አዎ ትንሽ ይሄኛው ከፍ ይላል። እዚህ ጋር ደግሞ የተለያዩ አይነት የቡና መፍጫዎች አሉ። እነሱ ደግሞ አይነታቸው ምን ይቻላል? ያው እነዚህ ሚ የሚባሉ ብራንዶች ሲሆኑ በተለያየ ኤሌክትሮኒክስ እቃዎቻቸው እናውቃቸዋለን። ስቴንለስ ስቲል ነው ውስጣቸው። እንደገናም ደግሞ ባለ ሁለት ነው መፍጫ ብረት ያላቸው በእነዚህ ሳይዝ ሲሆን ዋጋቸው አንድ ሺ አምስት መቶ ብር ነው። በዚህኛው ሳይዝ ሲሆን ደግሞ አነስ የምትለዋ ናት፣ ማለትም የመጨረሻ ሳይዝ የምትባለዋ ናት። ይችኛዋ አነስ ያለች ናት። በዚችኛ ሲሆን አንድ ሺ ሶስት መቶ ብር ነው። እነዚህ አሁን ሲሆኑ ደግሞ ኒማ ይባላሉ። አሁን እነዚህ ሲሆኑ ጃፓን ቴክኖሎጂዎች ናቸው። ይህኛው ሳይዙ ከፍ የሚል ነው። በነዚህ ዋጋቸው 1300 ብር ነው። ከዚህኛው ደግሞ ሳይዙ አነስ የምትላለች ሲሆን ደግሞ ሳይዟ ነው አነስ የምትለው። ሁሉ ነገራቸው ተመሳሳይ ነው ተመሳሳይ ነው። አነስ ማለቷ ብቻ ነው። በእነዚህ ሲሆን አንድ ሺህ ብር ነው። እነዚህ ሲሆኑ ዛይባ ይባላሉ፣ ጃፓን ቴክኖሎጂዎች ናቸው። በኳሊቲያቸው በደንብ የሚታወቁ እቃዎች ሲሆኑ ረጅም ጊዜም የቆዩ ብራንዶች ናቸው። ይሄን ጁስ መፍጫ እንደምታየው ባለ ሁለት መለዎች አለው፣ እንደገናም ደግሞ የቅመማ ቅመም መፍጫ አለው። አንድ ሊትር ነው ሳይዙ የሚችለው እና 600 ዋት ነው። ዋጋው 3500 ብር ነው። እንግዲህ በርካታ የሚባሉ ለኪችን አስፈላጊ የሚባሉ የተለያዩ አይነት ማሽነሪዎችን ብለን ተመልክተናል ብያስባሉ። እና ተመልካቾች ግን እናንተ ጋር ሲመጡ በጣም በርካታ አይነት ኤሌክትሮኒክስ እቃዎች ስለሚገኙ አድራሻቸውን፣ መስጠቀማቸውን ሶሻል ሚዲያዎች ካሉ አስቀምጥ ይቻላል። ያው እኛ ጋር ብዙ አይነት የኤሌክትሮኒክስ እቃዎች አሉ ቅድም እንደጠቀስኩልሽ ፍሪጆች፣ ውሃ ማጣሪያ፣ ዋሽንግ ማሽን፣ ኦቨኖች፣ ቴብሎች፣ ቲቪ ስታንድ እና የተለያዩ ኤሌክትሮኒክስ እቃዎች እኛ ጋር ሲመጡ ማግኘት ይችላሉ። ያው አድራሻችን ቁጥር አንድ ፊጋ መስቀል ኛ ነው። ቁጥር ሁለት ቡራዩ መድሃኒአለም ነው። ቁጥር ሶስት ደግሞ ሲቪል ሰርቪስ ከፋንቱ ሱፐር ማርኬት አጠገብ ነው። በሶሻል ሚዲያ ጎዶላስ ኤሌክትሮኒክስ ብለው ቲክቶክም ላይ ፌስቡክም ላይ የተለያዩ ሶሻል ሚዲያዎች ላይ ሰርች ያደረጉን ያገኙናል። እኛም እንግዲህ እዚህ ሚያተው እንዲገዙ መሬፍታችን ነው በጣም